ድርሰት ትዕግስት ተስፋዬ። ያልተወለደም ንሽ ዲቦራ፣ ግን ደህና ነሽ አይደል? ሳሚ በጣም ስለጨነቀኝ ነው አንተን ማግኘት የፈለግኩት። ዲቦ፣ የአራት ወር ነፍሰ ጡር ነሽ። ጭንቀትን ማራቅ አለብሽ። ሳሚዬ ሳቷሽ ነገረኝ። በረከት ደስተኛ ይመስላል። የስንት ጊዜ ልንገርሽ? ሁለታችሁም ጓደኞቼ ናችሁ። አብራችሁ መኖር ከጀመራችሁ በኋላ ግን የትዳር አማካሪ ሳልመስላችሁ አልቀርም። ምን አማክረኛ አለ? አሁን ደግሞ ሰላይ ልታደርጊ ነው። አረኔ እንደ ጓደኛ ነው የጠየቅኩ። ለሱም ማድላት ነው አሁን ደግሞ አድሏዊ አደረግሽ ማለት ነው ቆይ ነፍሰ ጡር ሆኜ ስጨነቅ አላሳዝነ፣ የባሰው መጣ። አሁን ደግሞ ጨካኝ አድርገሽኝ ቁጭ። ከበረከት ጋር ተጠቃሎ መኖር የጀመርኩት ስላረገዝኩ እኔ ብቻ የማፈቅረው ይመስለኛል። ባይወድሽ እንኳ አይኖርም። አይኖር እንዲቦ፣ ያፈቀርኩትም የገፋፋሁትም ያረገዝኩትም እኔው ነኝ። ማሱ ያርግዝልሽ። አትቀልድ ሳሚ። ሌላ ሴት ሲወድና ሲያፈቅር የሆነላትን አይቻለሁ። ለእኔ ግን አንቺ ደግሞ ለእኔም ሚለቀስልኝ ለእኔም የሚታበድልኝ እያልሽ መሆኑ ነው። ፍርሃት ፍርሃት ይሰማኛል። ይኸውልሽ፣ በረከት አብሮሽ ነው። እንዲሁ በንጽጽር ነገር ከምታጠነጥኝ፣ ዝም ብለሽ አብረሽው ፍቅርሽን አጣጥሚሽ። የገዛ ወንድሞቿ ከውርሳስ ወጥተዋት ጥብቅና የቆምክላት ሴት ኬዝ እንዴት ሆነል? እንኳንም አስታወስከኝ። አንድ የምታግዘኝ ነገር አለ፣ የምታፈላልግልኝ ነገር አለ። ምን መሰለህ ቤኬ፣ ትራሱን ግን መቼ ነው የምትገዛልኝ? መተኛት ምንም እየተመቸኝ አይደለም። አልተመቸኝም ብለው የፍርድ ቤት ቀጠሮ አስቀየሩ እኮ እንዲሁ ዝም ብለው። እሱስ የሐኪም ቤት ማስረጃ አምጥተው ነው ቤኬ ሐኪሞቹ የትኛዋም ነፍሰ ጡር ሴት በግሯ መተኛት አለባት ብለዋለሁ። የሐኪም ማስረጃ ካመጣ ተለዋጭ ቀጠሮ ማስያዝ ትችላለህ። ይኸውልህ፣ አተኛኘት የሚገርም ይህንን ኬስ ሳላስፈረድ ተኝቼ ማደር አልችልም ብላ ቆርጣ ተነስታለች። ዲቦራ ወደ ስቴጂ ነው። አታየውም እንዴ የእኔ ተኝቶ ማደር ሳይሆን የደንበኞቹን እንቅልፍ ነው የሚያሳስበው። አኩርፈሽ እንዳይሆን ጭራሽ ጠይቀኛል። ግድ የለሽም ዲቦራ፣ ቁጭ በይ። እውነቷን ነው ጆሮ አልሰጠናትም። ተቀመጪ። እኔና ተቀመጪ። እሺ እሺ ቁጭ በይ ጆሮ አይደለም ሁለመናዬ እሷ ጋር እኮ ነው ከጊዜ በኋላ በሆነው ባልሆነው ማኩረፍ አምጥታለች በሆነ ባልሆነ ማን ይሞታውን ይሄ አሁን ካልሄድኩ የሚያስብል ነገር ሆኖ ነው ዲቦ በምን ማኩረፍ እንዳለብኝ አንተ አትመርጥልኝም እሺ ጭራሽ ምርጫም አለው ዲቦ እንደ ልጅ አያደርግሽ እንጂ ቁጭ በይ ቁጭ በይ በእናትሽ አሃ አልበሰልሽም ለማለት ፈልገህ ነው እ ስማ ከመብሰልም አልፌ እናት ለመሆን መንገድ ላይ ያለው ሴት ነኝ እሺ ልክ ነሽ ዲቦ ልክ ነሽ ቁጭ በይ ተረጋጊ ደግሞ የኔ ጥፋት ነው እኔ ነኝ በወሬ ያስኩት አየህ የእኔ ወሬ ግን የእሱን ቀልብ መያዝ አይችልም ለምንድ ነው ግን እንደዚሁ ለመናሽ የተቀየረው ዲቦ እንዴ ሆርሞኗ ነዋ በእርግዝና ወቅት የሚመጣ የሆርሞን ለውጥ ቁጡ አልቃሻና ነጭናጫ ሊያደርጋቸው እንደሚችል አታውቅም እንዴ ግራ ገባኝ እኮ ኮረዳ ምንም አትረዳኝም እኮ እንዲ እሺ ይቅርታ እኔ ቆንጆ ይቅርበይ ይቅርበይ ይቅርበይ አልታወቀህም እንጂ በጣም ግድ የለሽ ሆነህብኛል አንቺ ላይ እንዴ እኔ አንቺ ላይ ዲቦ እንደ አሁንም ግድ ሰተሽኝ አታውቂ። ልጄን እኮ ነው የተሸከምሽው። ቆይ ባልሸከምስ ኖሮ ኖር ኖር ሳሚሻ ኖር ኖር በልጆቻችን በልጆቻችን በእነ በረከት ብለን አለ እንዴ ናችሁ? አለን አለን። ዲቦዬ እንዴት ነሽ? የበረታች ነው የበረታችብኝ ነው እንጂ ማለት። ቁጭ በል እንጂ ቁጭበል እንደውም ዛሬ ዲቦራን የፈለገችውን የምንጋብዝበት ቀን እናደርገዋለን። አየህ ሰው እንደዚህ ያስባል። አንተ ግን ይቅርታ የእኔ ቆንጆ ይቅርታ። መጋበዙ ጥሩ ሀሳብ ሆኖ ሳለ በረከት ዛሬ ቀጠሯለኝ ብለህ ነበር አይደል? አሁን የግድ ማግኘት ያለብኝ ሰው አለ። ትራሱን ልክ እንደኔ ሆነ ብታገዛት አይሻልም ሳሚ? የምን ትራስ? ለንብስ ጡር ሴቶች የሚመች እንዲህ በእግር መሐል የሚገባ ትራስ አላል። ዲቦ ራሱን ፈልጋ ነው። አንተ መኪና ስለያዝ ካጋዛት እኔ ይቅርታዋና ፈቃዷን ጠይቄ ወደ እስራኤል ሂድ። እንደዛ ከሆነ ግብዣው ዛሬ የለፍና ዲቦራ፣ የሚመጭሽን ቀንና የምትፈልጊው ማሳወቅ ብቻ ነው። ነገሪን፣ የምትፈልጊው ሁሉ ይሆናል። የምትፈልጊው ሁሉ ምን አሰብሽ? ሌልቷ ተናገሪ፣ ተናገሪ ያይዞች እኔ አድርጉስ ይ የባልሽ አደራ አለብኝ። የትንልሽኝ ትራሶቹ የሚገኙት የእሱ አደራ ብቻ ነው። ጓደኝነታችን ተረሳ ዲቦ? ደግሞ ያንቺና በረከት ጓደኝነት እንዲ እንዲህ በቀላሉ የሚረሳ ነው? እንዲ ስንቱን አይደለም እንዲ ያሳለፍ ነው። ምን እንደ ቀልድ ትጠይቅ ያለሽ አደራ ስትል ነዋ። እንጂማ በደስታ በሐዘን ስንቱን አሳልፈነዋል። እኔ ሌላ ዩኒቨርሲቲ ስመደብ አንተና በረከት ግን እስካሁን አልተለያያችሁም በረከታሙ አቋረጥ እንጂ ውሏችንም አዳራችንም አንድ ላይ ነበር። አይገርም ያሁሉ ሁሉ አልፎ እሱን ተሽሎት አንቺን አስረግዞ እንደዛ ያሳበደችው ሴት ጠበቃ ሆኖ ለማየት በቃል የሚገርም ነው። ምን ምን ምን ምን ነው ምን ነው? ዲቦ ላሳበደችው ሴት ጥብቅና ቆሞ ነው ያልከው? መቼም ትራስን አትረሻትም፣ አደለም እንዴ? አንቺን እንኳን ልከን ስንት ያናግረሻት ያለ ረሳሻት እንዴ? ቆያ አሁን ምን ሆኖላታል ነው የምትለኝ? ጠበቃዋ ነዋ። እንዴ አልነገረሽም እንዴ ወንድሞቿ ከውርስ አስወጥተው። አስወጣኝ፣ አስወጣኝ ማለት ከዚህ መኪና መውረድ ይፈልጋለሁ አስወጣኝ። ምን ሆነሻል ዲቦራ? ይህንን እንዴት አልነገረኝም? እንዴት እንዳልነገረሽ እኔ ምን አውቃለሁኝ። ሲመስለኝ ግን ቀለል አድርጎ ቢያየው ነው ያልነገረሽ። ቀለል ከባድ፣ ቢሆንበት ነው እንጂ አልነገረኝ። ቆይ ለምንድነው እንደዚህ ሆንሹ ዲቦ? የምታውቂው ያለፈ ታሪክ አይደለም እንዴ? እንደዚህ እንኳን ለምን እንዳላውቅ እንደፈለገ ስላልገባኝ እኮ ነው። እንደዛ ከሆነ ሲነግረሽ ይገባሻል። የታል ነገረኝ? የታል ነገረኝ? ጠይቀው፣ እጠይቀው፣ እጠይቀዋለሁ። በረከት ናት ይገናኝ። አየሁሽ፣ አየሁሽ። እሺ ትራስ ቀድመስ ይመተሻላ። እናንተ ደግሞ እንደ ድሮ አናግሪው ተብዬ አማላጭ ተልእኮብኝ። የቀጠርከኝ መስለ እንዴ? ችግሬ ልትፈታ የቆምክ ጠበቃ እኮ ነህ። አይ ትራስ፣ እንዴት ነሽ? ግን አንቺስ ለመሆኑ አሎ። በገዛ ስጋ መጠቃት ቢያንገበግብ የሚያንገበግብ ጠበቃ አንተን እንጂ በተስፋዬ ነው። አይዞሽ፣ አይዞሽ፣ እንወጣዋለን። በገዛ ወንድሞቼ መካድ እንጂ ገንዘብ አጥቼ እንዳልሆነ ታውቃለህ። አውቃለሁ፣ አውቃለሁ። እንዴ ከራስሽ አልፎ ለሰው ምትተርፊ ሰው ነሽ እኮ። በነገራችን ላይ አምሮ ባል የድሮ አመዳምነትን ያጣልከው አራገፍኩት ልበልሽ። ስሚ እንጂ አመዳምነቴ ቡኒ እያለብሽ ነበር ለካ እንደዛ የገፋሽኝ አንተ ነክ ፍታፍኩ ነኝ አረስቀልን ነው ያኔ አንቺ አነጋጋሪ ውበት እኔ አደናጋሪ አዋራነት ይዘን ብትንቅኝም አይገርም።

እሺ ቤቱንስ ውስ አገኘሽ እንዴ? ኧረ አላገኘው አሁን ያለሁበት ቤት ለደህንነቴ ጥሩ አይደለም። አንድ ማህፀን ያልተገራን ይመስል የገዛ ወንድሞቼ ማስፈራሪያ በየቀኑ ይደርሰኛል። ለደህንነቴ ምቹ የሆነ ግብ ይፈልጋሉ። ረዳ የተባለ እንደ ስሙ የሚኖር ጓደኛ አለኝ። እሱ ያግዝሻል። ከተዋወቅን ቅርብ ጊዜ ነው፣ ግን በቃ ለልቤ ቅርብ የሆነ ያገኘሁት አይነት ሰው ነው። አንተ ካልክ እሺ ከስራና ከሚስት ጊዜ እየተሻማሁ ከማስቸግርህ ያመንክበትን ሰው ብታስተዋውቀኝ ይሻለኛል። እንደውም የተወሰነ ነገር ስለ አንቺ እነግሬዋለሁኝ። ምን ነገርከው? በነገራችን ላይ ሲንግል ነው እንዴ? እንዴ! ምን ነው? ምን ለነገሩ ምን ይታወቃል ገና ያላየሁትን ሰው። ምን አልኩኝ? ምን አልኩኝ? የሆነ ስቀልድ ነው። በቤቱ ጉዳይ ግን እርግጠኛ ነኝ ያግዝሻል። በዚህ ሰዓት ነው የምፈልገው። የሚያግዘኝ ነው የሚያግዘኝ ግን፣ በፍጥነት ቤት መቀየር አለብኝ። ስልኩ ልስጥሽ ወይም ያንቺን ልስጠው? ባለ ጉዳያን አደለሁ እደውልለታለሁ። ስጠኝ፣ ያዥሽ። ዜሮ ዘጠኝ ዲቦይ፣ እንዴት ዋልሽ? የፈለግሽውን አገኘሽ? አንተስ የፈለግከውን አገኘህ? ምን? የኔ እኮ የተለመደ ነው እኮ በድብቅ መገናኘታችሁ። ድብቅ እንዴ? ባለ ጉዳይን ስራዬ እኮ ነው። ምን ያስደብቀኛል? ጉዳይንማ ድብቅ ማድረግ የፈለግከው፣ የሚያገናኛችሁ ጉዳይ የስራ ብቻ ስላልሆነ ነዋ። ደግሞ ምን ፈጥረሽ ጠበቅሽ? አንተ ነህ እንጂ እኔ አልፈጠርኩም። እሺ፣ እኔስ በሆኑ ምን ችግር ፈጥሬ ይሆን እንዲህ የነገር አቀባበል ያደረግሽልኝ? እራስ ድረስበት። እንዴት ልድረስበት? ዲቦ የቱ እንደሚያስቆጣሽ በምን እንደምትናደጅ እንደው እንቆቅልሽ እኮ ነው የሆነብኝ። የት አውቅልሽ ምን አውቅልሽ እያልከኝ ነው። እውነቴን ነዋ ደርሼበታለሁ። እሺ፣ ምኑ ላይ? ከምታፈቅራት ትራስ ጋር በድብቅ እንደምትገናኙ። ምን ምነው፣ ነው ደነገጥክ? የማልደርስበት መስሎ ነበር። እንዴት ደረስሽበት? ለዛውም እኔ የማላውቀውን እውነት። ልትዋሽኝ እንዳትሞክር። እኔ ልሙት? ትርሃስ? ስንት ዘንድሮ እንደማፈቅራት አሁን ገና አንቺ ነሽ የምትነግሪኝ? ጭራሽ እየቀለድክብኝ ነው። ምንድን ነው የምታወሪው? እኔ እስከማውቀው ጠበቃዋ ብቻ ነኝ። ቆይ ግን በምን አወቅሽ? አስደነኩህ አይደል? ኧረ በጭራሽ። አሳቀቅሽኝ እንጂ ስራ ነዋ። በአንቺ ነገረ ስራ ነው የተሳቀቅኩት። ልክ አይደለሽም። ልክ ከሆንክ አንተ ለምን መደበቅ አስፈልገ? አልነገርኩሽም እንጂ ምንም አልደበቅኩሽም ምክንያቱም የባህሪሽ መለዋወጥ በጣም አስጨንቆኛል። የቱ አስደስቶ የቱ እንደሚያስከፋሽ ስለማላውቅ ምኑን ትቼ ምኑን መንገር እንዳለብኝ እንኳን አላውቅም። ዲቦ ተይ ተይ፣ በመፀነስሽ ያገኘሁትን ደስታ አታደፍርሹ እባክሽን። ታዲያ ለምን አልነገርከኝ? ፍቅሩ አልወጣልህም አይደል? እኔ እንጃ ዲቦራ። ከፈለግሽ ባልተወለደው ልጃችን ልማልልሽ። አሁን ከአንቺና ከልጄ ውጭ የማስበው ምንም ነገር የለም። ታዲያ ለምን ደበከኝ? አልደበኩሽም ከፈለግሽ ወስጄ ጄ ላገናኝ ይችላል። አይ እና ቤት አምጣትና እንገናኝ ከፈለግሽ። እሺ አመጣታለሁ። ግን እንዴት አወቅሽ? ማን የነገረሽ? ሳሚ ነው። አይነገረኝ አይ ሳሚ አይ ሳሚ ምን ነው። እንዳውቃት ፈልግም ነበር። እንደገና ወደኋላ ኋላ። ቤት ልትመጣ ተስማምተን እንደገና ወደኋላ? ምን ነካሽ ዲቦ? ምንም ቢሆን እኮ አውቃታለሁ። ምናልባት እሷ ላታስታውስሽ ትችላለች። በቀላሉ የምንረሳ ሰው ነኝ ማለት ነው። በቃ አንተም ቶሎ ትረሳኛለህ ማለት ነው። ልጅ ነው ያረገዝሽው ወይስ ልጅ ነው የሆንሽው? እንዴ ተጨነኩኝ እኮ። እሺ አሁን ደግሞ ምን ሆንሽ? እኔ እንጃ። በቃ ዝም ብሎ ይከፋኛል፣ ዝም ብሎ አልቅሽ አልቅሽ ይለኛል ዲቦ። እንዴ እውነትም ልጆንኩ ይመሰለኝ። ኧረ ኧረ አልሆንሽም፣ አልሆንሽም የእኔ ቆንጆ አልሆንሽም። እና እሺ ምን ሆኜ ነው? በቃ ሆርሞንሽ ተቀይሮ ነው ሆርሞኖች ነው ሆና ድርጊ ነው የሚለኝ? ማ ሆርሞኔ ነው እንዴ? ሄሎ። አቤት አቤት። ምን ነው አጠራሪ፣ አቴንዳንስ ሊዝ ይመስላል። ወይኔ ወይኔ ትርሐስ ይቅርበኝ፣ ይቅርበኝ። በስልክ አቤት የሚለኝ ሰው እንደማልወድ የደወልኩልህ የመጀመሪያ ቀን ነግሬህ፣ አቤት ትለኛለህ። ስትልኪኝ ወዴት ለማለት እንዲመቸኝ እኮ ነው አቤት ያልኩሽ። ምን ነው አንተን ለመላክ ብቻ ነው የምፈልግ? ይኸው ምን የመሰለ ግቢ ካገኘውልሽ በኋላ ጥርቅም አደረግሽኝ አይደል? እኔስ ጥርቅም አድርገህ የምትበላው ምሳል ጋብዝ ነበር። አይ ትርሐስ ረዳ፣ ሆደ ሰፊ ነው ሲሉሽ ሆዳም መስየሽ እንዳይሆን ጥርቅም አድርጌ የምትበላው ለጋብዝ እያልሽኝ ያለሽው? ወይኔ እኔ እኮ ክፍታፍ ነኝ አይባልም እንዴ? ይቅርታ ይቅርታ። ከዛስ፣ ይቅርታ ብለሽ ግብዣው ይቅር ልትይ ነው? አይ እኔማ የደላላ እንኳን አልተቀበልክኝም። በምልካ ስብዬ ነበር ደላላ ስላሉ እንኳን ያልተቀበልኩሽ፣ ቤቱ አከራዊ የተባልኩት የዘመድ ቤት ነው። ሌሎች አማራጭ ቤቶችንም እንደ አማራጭ አሳይተ ቀይን ሳጓጉዝ አብረሃኝ ሆነ እብ ስጋዎቹ ያላደረጉልኝን አንተ ባዶ አደረግክልኝ። የምር የምር ላመሰግን እፈልጋለን። አንደነና እንዴት አንቺ የስጋ ዘመዶችሽ፣ እኔ ደግሞ ጥሬ ስጋ ባዳ ሆኖብኝ ከተራራቅን ቆየን። ላቀራርባችኋ ከባጋ ከጥሬውም ከብስሉም እንደ ምርጫ ላዛምድህ። መዛመድስ ከአንቺ ይሻላል። የተነጠፈው በረከት እንዴ? ይህንንስ ያልሰማውም ነበር። በረከት ምን ያህል ወጣለት ትስማለና፣ ይኸው ልሽ ለአንቺ የጻፈውን ደብዳቤ ልጆች፣ ያገኙታል ምን ይላል ምስልሽ? ተነጠፍልኝ ብትይኝ እነጠፍልሻለሁ፣ የፈለግሽውን አደርግልሻለሁ፣ ተሰቀልልኝ ብትይኝ እንኳን እሰቀልልሻለሁ የሚል ነበር። በኋላ ላይ የተነጠፈው በረከት የሚል ስም መጠሪያ ወንናረፈው ደብዳቤው ግን እንዴት አልደረሰኝም? እንዲቦ ተጫዋች እንጂ ምን እያሰብሽ ነው? ደብዳቤውን እኮ እኔ ነበርኩ የሰጠውሽ እንዴት ትዝ አላለሽም? በእርግጥ እያየሁሽ ነበር። የጣልሽው እንዴ ማለት አንቺም ያኔ ታውቂኝ ነበር። የመጀመሪያ ዓመት ሚስ ዩኒቨርሲቲ ነበርሽ እኮ አንቺን የማያውቅሽ አለ እንዴ? ያኔ እኔና ዲቦ ነበርን የቤኪ አጽናኝና አማካሪ። ታዲያ በዛ እድሜ ደብዳቤ እንደማይጻፋት መክሩትም ነበር እንዴ? እንጂ ደግሞ እንኳን መመከር መገዘት ራሷ ያስቆሙ አዲሱን ቤት ግን ለመድሹ ትራስ እድሜ ለረዳ በአጠቃላይ የረደ ነው ብለ ይቀለኛል በእርግጥ አንተን መመስገን ያለብህ። እኔ ደግሞ ምን አደረግኩልሽና ነው? ብችልና ውለታሽ ምናምን እንዳትል በቃ፣ እሱን ነገር እርሰዋል አልኩህ። የቱን ነገር? ቤቱን ስላልፈለግክልኝ ነው? እሱን ማረዳን የመሰለ ሰው ስላገናኘሽ እንዳገዘሽ ነው የሚቆጠረው። ታዲያ ራስሽ ውለታ ምናምን እንዳትል አልሽው እኮ። አሁን ብያለሁ። ይህም የሰማሁ መሰለኝ። እኔ ውንገራችሁ በእኔ ምክንያት ከዓላማ ተሰናክለህ ለህመም ተጋልጠህ ከባድ ህይወት እየመራህ እንደሆነ እያወቅኩ በሰላም ህይወቴን መቀጠል አልችልም ብላ ያኔ አፈላልጋ ትልቅ ነገር አድርጋልኛለች። ቆይ እኔም ማላውቀው ያደረግሽለት ነገር አለ ማለት ነው? አንተም የማታውቀው ነገር አለ ማለት ነው? ኧረ እኔ ምንም ማውቀው ነገር የለም። ምንድን ነው? በቃ ንርሰው ቢሰማ ችግር የሚፈጥር ነገር ከሆነ ተውት። ረረ እንደዛ አይደለም እንዴ? እንደውም ልንገራችሁ፣ ያኔ ትምህርቴን አቋርጬ ታምሜ በነበረው ሰዓት ከሁላችሁም ጋር ተራርቀን ነበር። ኤርትራ ስም ወደ ውጭ እንደወጣች የምታውቁት ነገር ነበር። ካለችበት ሆና የህክምና ወጪን ከመሸፈን አልፋ ገንዘብ እየላከች ያሰማረችኝ እሷ ናት። የሚገርም ነው። እኔ ይህንን አላውቅም ነበር። እኔም በነገራችን ላይ እሱም ቢሆን እኔ እንደሆንኩ ያወቀው መጨረሻ ላይ ነው። እንደዛማ ሊሆን አይችልም። አላውቅም ነበር። ራሴን ጥዬ ራሴን አጥቼ አካላዊም አእምሮዊም ጤና ተቃውሶ ከወደኩበት በአነሳኝ ድርጅት በኩል የተደረገልኝ ነበር የመሰለኝ ድርጅቱ የቤት ክራይን ብቻ ሲሸፍን የትምህርቴን ጨምሮ ሁሉንም ወጪዎቼን ትልክ የነበረችው እሷ እንደሆነች መጨረሻ ላይ ነው ያወቁት። በጣም የሚገርም ነው። ይሄን ድብቁን በረከትን አላውቀውም። ቆይ ካለፈ በኋላ እንኳን እንዴት አልንገር? ኧረ እባክን ኧረ እባክን ሳሚ እንዴ! ምን ብዬ ልንገር? ቃላት አጥሮ ነው ቃላቶች ሁሉ እኔን ለማሳመን ተጠቅመው አልቆበት ይሆናል። ይሄ ነገር ምን ነው? እኔ ክፍታፍ ነኝ። ጠፋው እንዴ? ለነገሩ አንቺ ራስሽ ደብዳቤ አቀባይ ከነበርሽ ሁሉንም ነገር ታውቂያለሽ ማለት ነው። ታውቃለች፣ ልክ እንደ ሳሚ እሷም ከጎን የነበረች። ከዛ ደግሞ ሁሉም ነገር ካለፈ በኋላ የመገናኘት እድል ገጠመና ይሄው፣ ለዚህ በቃል የሰው ልጅ የሚገጥመው ነገር አይታወቅም እኮ አንዱ ክስተት ሌላውን ይፈጥራል። እንደ እና አሁን ምን ሊፈጠር ነው? አንቺ፣ አይፈጠርም እንጂ ቢፈጠር ኖሮ የበረከትን አይነት አፍቃሪ አፈፍ ለማድረግ አላመነትም እ? ዲቦዬ ይህን ሁሉ ቀን ዘጋሽኝ፣ በረድ በልላት ብዬ ዝም አልኩኝ። አይበቃም ዲቦራ አይበቃም! ዲቦራ አቤት። እንደፈራሁት መንገድ ነው። ምኑን እንደ በረከት አይነት አፍቃሪ ባገኝ ስላለች እንደ እሷ ልትመለስ መሆንህን። ኧረ ይቅር ይበልሽ፣ ይቅር ይበልሽ። ቤቴ ድረስ አስመጥተ መርዶዬን ትነግረኝ ነግረኝ። እራስሽ አይደለሽ እንደ ቤት ጋብዛት ያልሽኝ፣ ብልስ ብልስ። አየህ አጋጣሚውም ተጠቅመህ መናገር የፈለግከውንና የደበግከውን ነገር በእሱ አስነገርከኝ። የፈራሁትም የደበግኩትም ነገር የለም። ድብቅ መሆንህንማ እኔም ሳሚም አይተናል። ለልብ ጓደኞች እንኳን እሷ እንዳስተማረች አልነገርከንም። ካወቅኩኝ በኋላ እንዳልነግራችሁ ካሳለፍኩት ነገር በኋላ ስለ እሷ ማውራት ሁሉን ነገር መንገር ለእኔ ቀላል አልነበረም። ስለ እሷ ምንም ላላውራ ከራሴ ጋር ተማምዬ ነበር። ያደረገችልኝን ከሰማው በኋላ እና ይቅርታ ከጠየቀችኝ በኋላ ነው ነገሮች ትንሽም ቢሆን ቀለል ያሉልኝ። ይቅርታም ተጠያቃችኋለሁ። ለእሷ ይቅርታ ማድረግ ከራስ ጋር ለመታረቅ ይረዳሃል ያለኝ ድርጅቱ ውስጥ ትሬት ያደረገኝ ሳይካትሪስት ነበር። መንገር አለመንገር አንቺ ላይ የሚያመጣው ለውጥ ምንድን ነው ግን አሁን ከአንቺ ጋር ነኝ። አይደለም ነገስ ነገስ የእኔና ያንተ ጓደኝነት በእኔ ተጽዕኖ እንደተጀመረ ታውቃለህ። ያፈቀርኩህ እኔ ነበር። አሁን ያደፋፈርሽኝም አንቺ ነበርሽ። ደፍሬ ከገባሁበት በኋላ ግን ውሳኔ ልክ መሆን አለመሆኑ እንድጠራጠር እያደረግሽኝ ነው። ይህን ነበር የፈራሁት። አየህ፣ ገና አላመንክበትም። እስካሁን ካላመንክበት ከዚህ በኋላ ለዛውም፣ ከእሷ ተቀራርበህ እንዴትም አታምንበት። በቃ ጥቻለሁ፣ በረከት የእኔ አልነበርክምም የእኔም አትሆንም። ከዚህ በኋላ እዚህ ምን እሰራለሁ? ቤቱን ለቅቄ ሄድላችኋለሁ። ዲቦራ፣ ለምን? በምን ምክንያት? ቆይ እኔ ምን አጠፋው? ዋናው ምክንያት እሷ ያደረገችልህን ለእኔ መንገር ያልፈለግከው ድብቅ ፍላጎት ቢኖርህ ነው። እሷም ደግሞ እድሉን ባገኝ አፈፋ አደርግሃለሁ ብላ ፍላጎቷን ተናግራለች። ታዲያ እኔ ምን አደርግልሃለሁ? ምን እስክትሆኑ ልጠብቅ? ዞር አልልኛው። ልሄድበት አልልም። የትም አትሄጂም። ልቀቀኝ። የትም አትሄጂም አልኩሽ። የትም አትሄጂም። እንዲቦራ ዝም በይ እና ተቀመጭ። ሄሎ ረዳ አቤት ግን ልክ ነው። ትርሃስ ደግሞ አውቄ ነው አቤት ያልኩሽ። እኔ ምልሽ አብሬሽ አድሬ ገና ከመውጣት መደወልሽ ልብሽ ፈቅዶኛል እና ትክክል ነሽ። እኔም እንዳንቺው ነኝ። አያሳስብሽ። እኔ እሱን አይደለም እያልኩ ያለሁት። በረከት አሁን ደውሎ ያንቺን ኬት ከዚህ በኋላ ልጅም ሌላ ሰው ፈልጊ አለኝ። ምን? ለምን? ወንድሞቼ አውሬ ሆነዋል። ምናልባት አስፈራርቶት ይሆናል ብዬ ነበር። ቴት አግኝተው ያስፈራሩታል፣ ትርሃስ ለእነሱ ያን ያህል ከባድ አይደለም። ይሄው አዲስ የተከራዮትን ቤት እንኳን አውቀው ስላስፈራሩኝ አይደል እንዴ? አንተ እኔ ጋር እንድታደር የጠየኩ። በዚህስ? ባለውለታዎቼ ናቸው። በዚህ ሰዓት ትቀልዳለ? ከእሱ በላይ የማምኖ ሰው የለኝም እኮ፣ እንዴት እንደዚህ ያደርገኛል? አሁን አንቺ ከመደወልሽ በፊት ደውለውልኝ ነበር። ድምፁ ጥሩ አይደለም። እቤት መምጣት አለብህ ስላለኝ በዛው አናግረዋለሁ። ግን ምን አጥፍቼ ነው ያመንኩት ሁሉ የሚከዳኝ የገዛ ስጋ ውዱ ሳይቀር ራስ እንደዚህ አትለኝ፣ ምን እንደገጠመው አናውቅም። ይኸውልሽ በቃ አናግረው እና እደውልልሻለሁ። ብቻ አንቺ ተረጋጊ እሺ? የኔ ቆንጆ ማንም ቢሰበሰብ አያስቆምኝም። የምችለውን ሁሉ ታግያለሁ። ይኸው ጓደኞቼ ናችሁ፣ እንግዲህ የምትውሉትን በሉልኝ አልገባኝ። ምንድን ነው የውሉ ጦርነት? ደስ ይበላት ብዬ የትርሃስን ጥብቅና እንደማነሳ ነግሬያት እንኳን መረጋጋት አልቻለችም። ጥብቅናውን ያቆምከው በዲቦራ ምክንያት ነው ማለት ነው? አየ አየህ፣ በእኔ ምክንያት እንደሆነ ሲያውቁ በዙሪያ ያሉ ሰዎች ሁሉ ይጠሉኛል። ኧረ እኔ ለምን እጠላሻለሁ? አሁን እኮ ከእሷ ቤት እንደወጣው ደውላ ስለነገረች ነው። እሷ ቤት አንተ ምን ልትሰራ ሄድክ? ብቻ በጣም ከፍቷት ነበር። አየ ያንተ ፍቅር አሁን ደግሞ እሷም አገር ሽቶባታል ማለት ነው። ያማ የእኔው ጉድ የበረከት ነው። ለምን እንደ ማቅ ትሆናለህ? ኧረ እባክሽን እ ኧረ እባክሽን ረዳ ምንም ነገር አያውቅም። እኔ ራሱ ረዳና ትርሃስ ቤቷ እስከ መሄድ ድረስ እንደሚቀራረቡ አላውቅም ነበር። እኔም በረከትና ትርሃስ መካከል ምን እንደነበር አላውቅም። እኔን ለማባበልና ለመሸወድ ነው የሁሉ ውሸት። በቃ ሊሂድበት፣ ዞር በሉልኝ። ዲቦራ ደግሞ እስኪ ትንሽ ተረጋጊ። ቆይ እኔ አላወቅኩም ማለት ሸወዱኝ ማለት ነው? እስኪ አንድ በሏት በፈጠራችሁ፣ አንድ በሏት በእርግጥን ያልነገርኳችሁ ነገሮች በፍጥነት ስለተፈጠሩ ብቻ ነው። በረከት አንተ ግን የእኔና የትራስ ጉዳይም ያለፈ ስለሆነ ነው የማወራበት ምንም ምክንያት ስላልነበረኝ ነው ያልነገርኩህ። ተባብራችሁ እየቀለዳችሁብኝ ነው። የማልፈለግበት ቦታ ላይ ቆይ ለምን ትሉኛላችሁ? መቆየት ስላለብሽ። እሺ አንድ ምክንያት ስጠኝ። ይኸውልሽ ዲቦ እየሆነ ያለው ነገር አንቺ የሚመስልሽ ነገር እንዳልሆነ አሁን ስለገባኝና ማስረጃ ስላለኝ ነው። እንዴት እንደ ጓደኛ የተጨዋወትነውን ነገር አሁን በግልጽ ልናገር እገደዳለሁ ሁሉም ነገር ይቅርብኝ ልጅም በሰላም ልገላገል እንጂ ለራሴ መሆን አያቅተኝም ከልጅሽ በፊት መገላገል ያለብሽ የተጸነሰ ፍራቻሽን ነው ይሄ ሁሉ ነገር ባልወለድሽውና ባልተገላገልሽው በረከት የወደኝ ይሆን ወይስ አይወደኝ የሚል ፍራቻሽን የፈጠረው ይሄን ስጋትሽን ደግሞ ነግረሽኛል አሁን ግን ቢያንስ ቢያንስ በረዳና በትራስ መካከል መፈጠሩን የሰማሽው ነገር ይሄ እንዳልሆነ ማረጋገጫ ነው እንዴት ግን ይሄንን ልታስቢው ቻልሽ? እሷን አፍቅሮ የሆነላት እናውቃለሁ። ለእኔ ደግሞ ግማሹን እንኳን አላሳየኝም። ታዲያ እንዴት ነው የማልሰጋው? ልነጠፍልሽ የሚል ደብዳቤ ልጻፍልሽ? ወይንስ ምን? ያሳለፍኩት ነገር በብዙ ቀይሮኛል። በስሜት ብቻ ሳይሆን በምክንያት ነው የምወድሽ። አንቺ እንደዚህ ከሆንሽ እኔም ከትራስ ጋር የጀመርኩትን ነገር ማቆም አለብኝ ማለት ነው። ለምን ጥርጣሬሽ ልክ ከሆነ እኔም ልክ ያልሆነ መንገድ ላይ ነኝ ማለት እኮ ነው። ዲቦ አየሽው፣ ያልተወለደው ፍራቻሽ አንቺን አልፎ የሌላ ሰው ሕይወት ሲበጠብጥ አየሽው። እኔ ማንም ሕይወት እንዲበጠበጥ አልፈልግም። ስለዚህ ዛሬ ፍራቻሽንና ስጋትሽን ተገላግለሽ የሁሉንም ሰላም መልሽያ ያ ሁሌ እንደምልሽ ከአንቺና ከልጄ ውጭ የሚያሳስበኝ ምንም ነገር የለም። ምንም። ለካ ሆርሞንሽ ስለተቀየረ ብቻ አይደለም አይምሮሽ የጸነሰው ፍራቻ ጭምር ነው። እንደዛ እንድትሆኝ ያደረገሽ ምን እንጃ። ብቻ ዝም ብሎ አልቅሽ አልቅሽ አልቅሽ ይለኛል፣ ይከፋኛል። ይሽ ሆርሞኑ ነው ማለት፣ የፍራቻው ሆርሞን። ላለቅስ ነው። በል እንጂ በረከት አንተ። ዲቦና ባብላት አንተ ዝረዳ ጥብቅናውን አቆማለሁ ያለውን ሀሳብ ከቀየረ እኔም ትራሀስን አብስሬ ለአባብላት እሺ፣ በረከት ምንድነው ምንድን ነው መልስህ? ውሳኔውን ለዲቦዬ ለዲቦ እየሰጥቻለሁኝ። እሺ ዲቦራ፣ ጥብቅናውን ያንሳ ወይ ይቀጥል? እንጂ ፍርሃትሽ ትክክል አይደለም አላችሁኝ? አዎ፣ ብለናል ብለናል። "ያልተወለደ" የሬዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ዳንኤል ሙሉነህ፣ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ ትዕግስት ተስፋዬና ወንዱ ጉዲሳ ነበሩ። ያልተወለደም ድርሰት ትዕግስት ተስፋዬ። ያልተወለደም